ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር፣ ክብርት ወይዘሮ ፋንቱ ተስፋዬ የአማራ ክልል ምክር ቤት አፈ ጉባኤ፣ ብፁዕ አቡነ አብርሃም የብፁዕ ወቅዱስ ፓትርያርክ ተወካይ የባሕር ዳርና ሰሜን ጎጃ ሀገረ ስብከት ሊቀ ጳጳስ፣ ቄስ ደረጀ ጀንበሩ የወንጌላውያን ህብረት የካውንስል ጠቅላይ ጸሐፊ ሸጅዋር የአማራ ክልል እስልምና ጠቅላይ ምክር ቤት ፕሬዝዳንት ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ፓስተር ደረጃ አዱኛ የአድቬንቲስት ቤተ ክርስቲያን ፕሬዝዳንት የተከበራችሁ የአማራ ክልል የባሕር ዳር ከተማ አስተዳደር አመራሮች የተከበራችሁ ከፌዴራል ከሌሎች ክልሎች ከአማራ ክልል ከተለያዩ ዞኖችና ከባህር ዳር ከተማ የመጣችሁ እንግዶች ጣናንት ራሷ አባይን መቀነቷ አድርጋ በዘንባባዎቿ የተሞሸረች የተፈጥሮ ባለጸጋ ውዋ ከተማችንና ከተማችሁ እንኳን በሰላም መጣችሁ፣ እንኳን ደና መጣችሁ። ላለሁ ባህር ዳር ከተማ የተቆረቆረችው በአስራ አራተኛው ክፍለ ዘመን መግቢያ አካባቢ እንደነበር እንደ ሌሎች የኢትዮጵያ ክፍሎች ሁሉ በጣና ሐይቅና አካባቢ አዲስ በተነሳው ሰሎሞናዊ ስርወ መንግስት ወኪሎች መመራት እንደጀመረች መረጃዎች ይጠቁማሉ። በዚሁ ስርወ መንግስት ስሟን በዚህ ጊዜ ባህር ዳር ቅዱስ ጊዮርጊስ ቤተ ክርስቲያን ለመመስረት በመጡ አንድ ቄስ እንደተሰመየመች ይነገራል። በ1912 አመተ ምህረት አካባቢ በዚች መንደር አሞሌ ጨውና ማር ቴሬዛ ለመገበያየት ይገለገሉበት እንደነበር የታሪክ ድርሳናት ይመሰክራሉ። ባሕር ዳር እስከ 1928 ዓመተ ምህረት አካባቢ በሶስት መንደሮች መሃለትም ካህናት መንደር፣ ባላባት መንደር፣ እስላም ሰፈር በተባሉ ሰፈሮች የተዋቀረ ተዋቅራ የቆየች ናት። ነዋሪዎቿ በብሔር፣ በእምነት፣ በአመለካከት በትምህርት ደረጃ በገቢና በሌሎች በርካታ ጉዳዮች ቢለያዩም ተከባብረው ተቻችለው ተፈቃቅረው ሃይማኖታዊና ሀገራዊ በዓላትን እያከበሩ በሐዘን፣ በደስታ፣ በችግር ጊዜ እየተደጋገፉ እየተረዳዱና እየተጠያየቁ ለብዙ ዓመታት ኑረዋል፣ ወደፊትም ይኖራሉ። ለሰው ልጅ ሰላም፣ ለሰው ልጆች ብሎም ለፍጥረታት ሁሉ ሰላም ወሳኝ ጉዳይ ነው። ሰላም ስንል የተሟላ ህይወት እንደሆነ መገንዘብ ያስፈልጋል። ሌሎችን ማክበር በሰውነታቸው ብቻ መቀበል አካላዊ፣ መንፈሳዊና ስነ ልቦና፣ የጦርነቶች አለመኖር፣ ፍታዊ የሆነ የስልጣንና የሀብት ክፍል መኖር፣ መቻቻልን ማህበራዊነትን ይጠይቃል። በሌላ አገላለጽ ሰላም ማለት ሰዎች በግል ኑሯቸውም ሆነ በማህበራዊ ግንኙነታቸው ወቅት ሊኖራቸው የሚገባ ሁለንተናዊ ምሉ የሆነ የህይወት መገለጫ ነው። ሰላም ማህበራዊ ሴት ነው። ሚዛናዊ የሆነ መስተጋብርም ይፈልጋል። የደካሞች ሰላም ሲከበር በማህበረሰቡ ውስጥ የሀያላኑም ሰላም ይከበራል። ስለ ሰላም መምከር፣ አብዝቶ መስራት፣ የሰላም መታጣት የሚያመጣውን ችግር በግልጽ ማስረዳት፣ ከደረሱብን የሰላም እጦት ሰው እንዲማርና ከሰላም ጎን እንዲቆም አጥብቆ እንዲቆም ማድረግ ይገባል። የሃይማኖት ተቋማት የቆሙት መሰረታዊ ዓላማዊ አስተሳሰብ ባለመሆኑ እንዲሁም በተቋማቱ ውስጥ የሚኖሩ ምዕመናን ሰላማዊውን መንገድ የሚናፍቁ በመሆናቸው በማህበረሰብ ውስጥ የተበደሉ ወይም የበደሉ ወገኖች ካሉ በማስታረቅ ያኮረፉ ወይም የተገለሉ ወገኖች ካለም የማስማማቱን ተግባር ይወጣሉ። የቆሙለት ዓላማም ከሀገር አልፎ በዓለም ላይ የሰላምና ፍቅር እንዲሰፍን መጸለይና መትጋት ከሁሉም በፊት ቀድሞ የሚሰራ ነው። በማህበረሰብ ውስጥ ባሉ የተለያዩ አንዳንዴም ተቃራኒ የፖለቲካ አስተሳሰቦች፣ ያልተጣጣሙ ፍላጎቶች የተነሳ የፖለቲካ ትግል ይፈጠራል። በዚህ አይነት በተፈጠረ የፖለቲካ ትግል የሚካሄደው ግጭትና ጦርነት ደግሞ የማህበረሰቡን ባህል፣ እሴት፣ ህግ፣ እምነትና ግብረገብነት በተቃረነ መንገድ ይሆናል። ሰብአዊ ፍጡር ይሞታል፣ ንብረት ይወድማል፣ እድገትና ልማት ይገታል። ከተማችን ባህር ዳር ሰላምን ምን ያክል ዋጋ አገዋ ብዙ እንደሆነ ሰላም በደፈረሰበት ጊዜ በተግባር ተረድታለች። ማህበራዊ መስተጋብሩ ሲቆረጥ፣ ኢኮኖሚያዊ እንቅስቃሴው ሲቀዛቀዝ የታየበት ጊዜ ቢኖርም የከተማችን አመራር፣ የጸጥታ መዋቅሩ፣ ሰላም ወዳዱ ህዝባችን በአንድ እጁ ሰላምን በማስፈን በሌላ ደግሞ የልማት ስራዎችን በመስራት ያንን ክፉ ጊዜ በጽናትና በመስዋዕትነት ተሸጋግረነዋል። በቀጣይም አሁን ያገኘነውን ሰላም በማጽናት የተጀመሩ ልማት ስራዎችን ለማጠናቀቅ ርብርብ እንድናደርግ ጥሬን እያስተላለፍኩኝ በድጋሜ እንኳን ደህና መጣችሁም እያልኩኝ ንግግሬን በዚህ እጨርሳለሁ። አመሰግናለሁ።